ሰላም ጤና ይስጥልን። ውድ የተከበራችሁ የኔ ሸፋፋ ሆይ፣ የኔ ልዩ ቤተሰቦች እንዴት ናችሁ? ባይኖራችሁ ይዘብሉ። ይሄ ነገር እንዴት ነው? እንደዚያ ከሆነ እሺ፣ ምን ላድርግ? እኔ እኮ ነው